ጊዜው ሱለይማን ዓለይህ ሰላም ከሞተ ረጅም ዘመናትም ቢያስቆጥርም በፊላስጢን ምድር በሚተካኩ የተውራት ካህናት አማካይነት አላህ በብቸኝነት እየተመለከ ነበር። የተውራት ሕግጋቶችም አንዳንድ ንጉሶች ለአስተዳደር ይመቻቸው ዘንድ ካህናቱን እያስገደዱ ከሚሽሩት ውጪ ሁሉም በጥሩ ሁኔታ እየሄደ ነበር። በዚያች ምድር በብዙ ሺህ የሚቈጠሩ ነቢያትና ሩስሎች ተተካክተውባታል። ይሁን እንጂ አሁን ተራው የነቢዩላህ ዘከርያ ዓለይህ ሰላም ነው። ዘከርያ በቤተ ልመቅዲስ ከሚገኙ የተውራት መምህራን አንዱ ሲሆን ከሁሉም ይልቅ አላህን በመፍራትና የተውራት ሕግጋትን በአግባቡ በመፈጸምም የሚስተካከለው የለም። ካህናቱ በንጉሶች አማካይነትና ንጉሶች ዘንድም ለመወደድ ሲሉ ተውራትን ለመሻር ሲሞክሩ ዘከርያ ዓለይህ ሰላም ስለሚከለክላቸው ለዘከርያ ያላቸው አመለካከት

ልጁን መርየምን ሊያሳድጉ ይሻሙ ጀመር። በመጨረሻም ሁሉም ካህናት ነቢዩላህ ዘከርያን ዓለይህ ሰላም ጨምሮ መርየምን ለማሳደግ ዕጣ ተጣጣሉ። ዕጣውን ሲጣጣሉም የመርየም ዓለይህ ሰላም አሳዳጊ የአክስቷ ባል የሆነው ዘከርያ ሆኖ ተገኘ። ዘከርያ ምንም እንኳ መርየምን ለማሳደግ ኃላፊነቱን ቢወስድም፣ መርየም ግን በእናቷ ስለት መሠረት ኑሮዋን በቤይተልመቅዲስ ግቢ ውስጥ አድርጋለች። በአሳዳጊነት የመርየምን ዓለይሃ ሰላም ኃላፊነት የወሰደውም ዘከርያ ዘወተር ቀንና ማታ እየተመላለሰ መርየምን ይጎበኛታል። ሁል ጊዜ ሊጎበኛት ሲመጣ የተለያዩ ጣፋጭ ፍራፍሬዎችን ከእርሷ ዘንድም ያገኝም ነበር። ከለታት አንድ ቀን ዘከርያ መርየምን ሊጎበኛት ክፍሏ ሲገባ አጠገቧ በኢየሩሳሌም ምድር የማይበቅል ፍራፍሬ ያገኘ በጣም በመገረምም መርየም ሆይ

ልጅ ለመውለድ ግን አልታደለም ነበር ዛሬ ከመርየም አንደበት የሰማው ንግግር ግን ሞራሉን እንደ አዲስ አንቀሳቅሶታል ዘከርያም ከመርየም አላህም ለፈለገው ያለ ገደብ ይረዝቃል የሚለውን ቃል እንደ ሰማ ወደ ሚሕራብ ወይንም ግላዊ የአምልኮ ቦታው ገሰገሰ ልክ መስገጃው ላይ እንደ ቆመም በተለሳለሰ አንደበቱ ጌታዬ ሆይ እኔ አጥንቴ ደከመ ራሴም በሽበት ተንቀለቀለ

እኛ በወንድ ልጅ ስሙ ያህያ በሆነ ከዚህ በፊት ሞክሼም ባላደረግንለት እናበስረሃለን በማለትም ምላሽ ሰጠው። ዘከሪያም በመገረም ጌታዬ ሆይ፣ እኔ እርጅና በርግጥ የደረሰብኝ ስሆን ባለቤቴም መሃን ስትሆን፣ ለእኔ እንዴት ልጅ ይኖረኛል ሲል ጠየቀ። አላህም ነገሩ እንደዚህ ነው፣ ጌታ ከአሁን በፊት ምንም ያልነበርከውን አንተን የፈጠርኩህ ስሆን

በአባቱ ነቢያዊ ብያዊ አስተዳደግና በመለኮታዊ ሥነ ሥርዓት ታንጾ አደገ። ያሕያ ዓለይህ ሰላም አላህ የተውራትን ሕግጋት እንደ ጉዳ ሳውቆታል። በኢየሩሳሌምም የተውራት ፈራጅ ሆኗል። በዚህ ሁኔታ ላይ ሳለም ሰላሳ ዓመት ሳይሞላው የነቢይነትን ማዕረግ ከአላህ ዘንድ ተቸረው። ያሕያ ምንም እንኳ የእውቀትን ጫፍ የደረሰ ዓሊም ቢሆንም ምንም ዐይነት ኵራት የሌለበት ልጅ ሲሆን በዘመኑ ሰዎችም ርካሽ የተባለውን ልብስ ነበር እሚለብሰው። ያሕያ ዓለይህ ሰላም ምንም እንኳ የእውቀትን ጫፍ የደረሰ ዓሊም ቢሆንም ምንም ዓይነት ኵራት የሌለበት ልጅ ሲሆን በዘመኑ ሰዎች ርካሽ የተባለውንም ልብስ ነበር እሚለብሰው። ያሕያና ዒሳ ዓለይህማ ሰላም በአንድ ዓመት የተወለዱ ምርጥ ዘመዳሞች ከመሆናቸውን ባሻገር እማይለያዩ ጓደኛሞችም ነበሩ አንድ ቀን

አላህ እኔን ያዘዘኝን ነገር አንተ ቀድመሄን ከተገበርከው አላህ እኔን እንዳይቀጣኝ እፈራለሁ አለው። ከዚያም ያሕያ እስራኤላውያንን በቁድስ መስጂድ ውስጥ ሰብስቧቸው መስጂዱን ሞሉት። ከዚያም እሱ ከፍ ባለ ቦታ ላይ ቁሞ፣ ሕዝቦቼ ሆይ አላህ አምስት ትእዛዛትን ለእኔም እንድተገብራቸው ለናንተም እንዳዳርስ አዞኛል። አንደኛ አላህን ከሱ ሌላ ምንንም አካል ሳታጋሩ እንድትገዙ ያ ማለት አንድ ሰውዬ አንድን ባሪያ ገዝቶ ሳለ ይህ ባሪያ ግን ለአሳዳሪው ሳይሆን ለሌላ ሰው ነው የሚያገለግለው። ይህ ትክክል ነውን? እንደዚሁ ሁላ እናንተም አላህ ፈጥሯችሁ ሳለ እሱ እየረዘቃችሁ ሌላን አካል ልታመልኩ አይገባም። ሁለተኛው ሰላት እንድትሰግዱ አዟችኋል። አላህ ሰላት በሚሰግድ ሰው ፊት ለፊት ላይ ይሆናል። ሰላት ስትሰግዱ ፊታችሁን አታዟዙሩ። ሶስተኛ በመጾምም አዟችኋል። የጾመኛ አፍሽታ አላህ ዘንድ ከሚስቅ ሽቶ ይልቅ የተወደደ ነው። አራተኛ ምጽዋትን በመመጽወትም አዟችኋል። የምጽዋት መመጽወት ምሳሌ አንድ ሰውዬ ጠላቶች አግተውት ሊገድሉት እጁን ከአንገቱ አጣፍረው ባሰሩት ጊዜ እሱም ለእኔ መሥዋዕት የሚሆን ነገር ላምጣ ብሎ ሲጠይቃቸው አጋቾችን በፈቀዱለት ጊዜ በትንሽም በትልቅም የመጸወተውን በማስታወስ ራሱን ነፃ እንደ ማውጣት ነው። አምስተኛ አላህንም በማውሳት እንድትጠመዱ ታዛችኋል። አላህን የማውሳት ምሳሌ አንድ ሰውዬ ጠላት ሊገድለው ሲያሳድደው ብርቱ መከላከያን ሲያገኝ እንደሚድነው ሁላ ዝክር ሲያደርግም ከአሳዳጅ ሸይጣን በአላህ ይድናል፣ በማለት የአላህን ትእዛዝ አስተላለፈላቸው። ይህ የያሕያም ዓለይህ ሰላም ስም በኢየሩሳሌም ምድር እጅጉን ይጋነን ጀመር በአስደናቂ ዕውቀቱ የሰዎችን ትኩረት የሚስብ ልጅ መሆኑን በዘመኑ ኢየሩሳሌምን ያስተዳድር የነበረውም ንጉሥ ሄሮዶስ ጭምጭምታ ከሰማ ሰነባብቷል ከዕለታት አንድ ቀን ንጉሥ ሄሮዶስ የወንድሙን ልጅ የሆነችውን ሂሮዲያን ለማግባት ዝግጅት ላይ ሳለ ይህ ጋብቻ የተውራትን ሕግጋት የሚጻረር መሆኑን ያሕያ ተናገረ ንጉሥ ሂሮዶስን ለማግባት የቋመጠችውም ሂሮድያ የተባለችው ሴት ያሕያን ዐለይህ ሰላም ለመግደል ሁኔታዎችን ማመቻቸት ጀመረች። ንጉሥ ሂሮዶስ ሁሌ በዓመት አንድ ጊዜ የሚያከብረው ክብረ በዓል ነበረው። በዚያ ቀን ምንም አይነት ውሸትን አያወራም። ስለ ምንም ነገር ቃል ኪዳን ከገባ ይፈጽመዋል። ይህ ክብረ በዓል ደረሰና ሂሮዶስ ሕዝቡን ሰብስቦ ያን በዓል በማክበር ላይ ሳለ ይህች ሊያገባት ያሰባት ሴት ፊት ለፊቱ መጥታ ልቡን በሚያማልል ሁኔታ መደነስ ጀመረች። ሂሮዶስም ልጅቷን፣ የፈለግሽውን ነገር ጠይቅኝ እፈጽምልሻለሁ አላት። እሷም የዘከርያ ልጅ የሆነውን ያሕያን ደም እፈልጋለሁ አለችው። እሱም ሌላ ነገር ጠይቅኝ አላት። እሷም በቃ የእሱን ደም ነው እምፈልገው አለችው። ንጉሡም

ወታደሮቹም ሂሮዶስና ሂሮድያ ባሉበት ቦታ ወስደው የያሕያን ዓለይህ ሰላም ጭንቅላት ፊት ለፊታቸው አስቀመጡላቸው። ያን ቀን በደስታና በፈንጠዝያ ካሳለፉ በኋላ የቀኑ ክፍለ ጊዜ ተጠናቆ ምሽት ለበቀል ተዘጋጅቶ ብቅ አለ። ልክ መሬት በምሽት ጨለማ እንደ ተሞላች የሄሮዶስ ቤተ መንግሥት ሄሮዶስን፣ ሄሮድያንና ወታደሮችን ባጠቃላይ ይዞ ወደ መሬት ሰመጠ። ሌሊት ስለነበር የኢየሩሳሌም ነዋሪያን ስለ ክስተቱ ምንም የሚያውቁት ነገር አልነበረም። ልክ ሌሊቱ ነግቶ ሰው መንቀሳቀስ ሲጀምር የንጉሣቸው ቤተ መንግሥቱ ከነያዘው ነገር በሙሉ እንደ ሰመጠ ተመለከቱ። ሕዝቡም እዚያ ቦታ ላይ እንደ ጉድ ከተሰበሰበ በኋላ ትናንት ያሕያ ስለ ተገደለ የዘከርያ ጌታ ተቆጥቶ ነው ዛሬ ንጉሣችንን የተበቀለው። ስለዚህ እኛም ዘከሪያን በመግደል ለንጉሳችን እንበቀልለት በማለት ተስማሙ። በመቀጠልም ሁሉም ተሰብስበው ዘከሪያን አለይሂ ሰላም ፍለጋ ጀመሩ። ዘከሪያ ይህን ወሬ ሲሰማ ወደ ጫካ መሸሽ ጀመረ። ነገር ግን ህዝቦቹና ኢብሊስም ከኋላው እየተከተሉት ነበር። በመጨረሻም ዘከሪያ ከአንዲት ዛፍ አጠገብ ሲደርስ ዛፏ ግንዷን ከፈተችለትና ና እኔ ውስጥ ግባና ተደበቅ በማለት ጠረችው ዘከሪያም ከኋላው ካሉት ጠላቶች ራሱን ለማትረፍ ወደ ተከፈተችለት ዛፍ ዘሎ ሲገባ ከኋላው ኢብሊስ ነበርና የለበሰውን ፎጣ ጎተተበት። ዘከሪያም ሙሉ ለሙሉ ዛፏ ውስጥ ሲገባ ዛፏም እንደ መጀመሪያው ድፍን ሆነች። ነገር ግን የፎጣው ጫፍ ትንሽ ይታይ ነበር። እስራኤላውያኑ ኮቴውን ተከትለው ሲመጡ ዘከሪያን ሊያገኙት አልቻሉም ነበር። ከዚያም ኢብሊስ በሰው ተመስሎ መጣና ማንን እየፈለጋችሁ ነው? አላቸው። እነርሱም ዘከርያን አይተኸዋልን? በማለት ጠየቁት። ኢብሊስም አዎን፣ እዚህ ዛፍ ውስጥ ገብቷል አላቸው። እነሱም እንዴት ሆኖ ነው ዛፍ ውስጥ የሚገባው? በማለት አሾፉበት። ኢብሊስም ዛፏ ላይ ድግም ተሰርቶ ነው የገባው፣ ይኸው ካላመናችሁኝም የፎጣውን ጫፍ እዩ ብሎ አሳያቸው። እነሱም የፎጣውን ጫፍ በዛፉ ላይ ሲመለከቱ ዘከርያ ዛፏ ውስጥ እንዳለ አረጋገጡ። ይሁን እንጂ ዘከርያን ከዚህ እጅ ዛፍ እንዴት አድርገው ማውጣት እንዳለባቸው በጣም ግራ ተጋብተው ሲመካከሩ ኢብሊስ ብቅ አለና ዛፏን እኩል ግማሿን በመጋዝ ቁረጧት፣ ያኔ በውስጧ ያለው ዘከርያም አብሮ ይቆረጣል በማለት ሐሳብ ሰጣቸው። እነሱም መጋዝ አምጥተው የዛፏን እኩል መሐል ሲቆርጡ

የጦር አዛዥ የሆነው ነቡዛናንን በመጥራት እኔ እስራኤላውያንን ካገኘኋቸው ሁሉንም ገድዬ የምገድለውንም እስከማጣ ድረስና ደሞቻቸው የሰራዊቴን እግር እስኪያርስ ድረስ ልፈጃቸው ቃል ገብቻለሁ። አንተም እስራኤላውያን ቁርባን ወደሚያቀርቡበት ስፍራ በመሄድ ግደላቸው በማለት አዘዘው። የጦር አዛዡም ሰራዊቱን አስከትሎ እስራኤላውያኑ ቁርባን የሚያቀርቡበት ቦታ ላይ ሰፈረ። የጦር አዛዡ እዚያው ቦታ ላይ የሚንተከተክ ደም ተመለከተ። እስራኤላውያንንም ሰብስቦ የእስራኤል ልጆች ሆይ ይህ ደም በምን ምክንያት ነው እሚንተከተከው? ብሎ ጠየቃቸው። እስራኤላውያንም ይህ እኛ ለጌታችን ያቀረብነው ቁርባን ሲሆን ለረጅም ዘመናት ተቀባይነትን ስላላገኘ ነው እሚንተከተከው በማለት መለሱለት። የጦር አዛዡም እየዋሻችሁኝ ነው፣ እውነቱን ንገሩኝ አላቸው። እስራኤላውያኑም ንግስናና ነቢይነት ከእኛ ዘር ተቋርጧል። ለዚያ ነው ቁርባናችን ተቀባይነት ያጠው አሉት። ያ ጦር አዛዥም ሰባት መቶ ሰባ እስራኤላውያንን እዚያው አረዳቸው። ይሁን እንጂ ደሙ መንተክተኩን አላቆመም። ከዚያም ሰባት መቶ እስራኤላውያን ካህናትንም አስመጥቶ ከዚያው ከደሙ አጠገብ አረዳቸው። ነገር ግን አሁንም ደሙ አልረጋም፣ በመንተክተክ ላይ ነው። ከዚያም የጦር አዛዥም እስራኤላውያንን በሙሉ በመሰብሰብ የእስራኤል ልጆች ሆይ ስለዚህ ደም እውነቱን የምትነግሩኝ እንደሆነ ንገሩኝ፣ አለበለዚያ ግን ሐቁ እስኪወጣ ድረስ አንድ በአንድ እያረድኩ እፈጃችኋለሁ አላቸው። እስራኤላውያኑም ይህን ጭካኔውን ሲመለከቱ በለ እንግዲያውስ፣ ስለዚህ ደም እውነቱን እንነግርሃለን። አንድ በመልካም የሚያዘንና ከመጥፎ የሚከለከለን መልካም ነቢይ ከመካከላችን ነበር ስለ እናንተም መምጣት ያስጠነቅቀን ነበር። ነገር ግን አስተባበል ነው በመጨረሻም ገደል ነው ስሙም ያሕየ ብኑ ዘከርያ ይባላል ብለው እውነቷን አወጡ። የጦር አዛዡም አሁን እውነትን ተናግራችኋል፣ ለዚህ ነበር ጌታችሁ ሲበቀላችሁ የነበረው በማለት ሱጁድ አደረገ። ከዚያም የጦር አዛዡ ወደ ወታደሮቹ በመዞር ሁሉም ወታደር የኢየሩሳሌምን ምድር ለቆ ይውጣ

ብሎ ንግግሩን ሳይጨርስ የያህያ ዓለይህ ሰላም ደም መንተክተኩን አቆመ። የጦር አዛዡም ማንንም ላለመግደል ሰይፉን ወደ ማንገቻው መልሶ አስገባ። ከዚያም በአላህ አምላክነት አምኛለሁ ከሱ ሌላም ጌታ አለመኖሩንም እመሰክራለሁ አለ። ከዚያም በኋላ አንገቱን ቀና አድርጎ እስራኤላውያን ሆይ ንጉስ ጁርደስ የእናንተ ደም የወታደሮቹን እግር እስኪያጥለቀልቅ ድረስ እንድገድላችሁ አዝዞኛል። እኔ ደግሞ የንጉሱን ትዕዛዝ መጣስ አልችልም። እንዴት ይሻላል? አላቸው። እስራኤላውያኑም የታዘዝከውን ፈጽም አሉት። ከዚያም የጦር አዛዡ ሁሉንም እስራኤላውያን ሰብስቦ ከብቶቻችሁን፣ አህዮቻችሁን፣ ፈረሶቻችሁን፣ ግመሎቻችሁን ሰብስባችሁ አሁኑኑ አምጡ አላቸው። ሁሉም እስራኤላውያን በቤቱ ያለውን እንስሳ ሰብስቦ አመጣ። ከዚያም የጦር አዛዡም ንጉሡ ወዳረፈበት ቦታ የውሃ ቦይ አስቆፈረ። ልክ ቦዩ እንደ ተጠናቀቀ የእንስሳቶቹን አንገት በቦዩ ላይ በመቀንጠስ ደሞቻቸውን በቦዩ እንዲሄድ አደረገ። በመጨረሻም ቦዩ ውስጥ ያለውን ደም በፍጥነት እየነዳ እንዲወስደው በርካታ ውሃ ቀላቅሎ መጀመሪያ የገደላቸውንም አስክሬኖች ቦዩ ውስጥ አስገብቶ ለቀቀው። ይህ በውሃ የተቀላቀለው ደምም የሙታኑን አስክሬን እየነዳ ንጉሡ ወዳረፈበት ቦታ ደርሶ ንጉሡ ይሄን በተመለከተ ጊዜ በቃ ተዋቸው፣ እሚበቃኝን ያህልም ተበቅያቸዋለሁ የሚል መልእክትንም ለጦር አዛዡ ላከለት። የአላህ ሰላምና እዝነት በነቢያችን ላይ እንዲሁም በያህያና በዘከርያ ላይ ይስፈን።